ቀኑ የጥምቀት በዓል የዋለበት እሁድ ነበር። የኦርቶዶክስ እምነት ተከታዮች በዓላቸውን እያከበሩ በቤተ እምነታቸው ስርዓት መሰረት ታቦት ሊያስገቡ መንገድ ላይ እየዘመሩ ይታያሉ። እኔም ከአንድ የሰፈሬ ልጅ ጋር መንገድ ዳር ከምትገኝ ፎቶ ቤት ስር ቁጭ ብያለሁ። ታዲያ በዓሉን ሊያከበር የወጣው ምእመን እየዘመረ የተቀመጥኩበት ፎቶ ቤት ስር ደረሰ። ይህን ጊዜ አብሮኝ የነበረው ልጅ ፎቶ ቤት ውስጥ የነበረው ሞንታርቦ ወደ ውጭ አወጣና ድምፁን እስከ መጨረሻው ድረስ ሰጥቶ የእኛም መዝሙር ከፈተ። የጴንጤዎችም ማለት ነው። በዛችው ቅጽበት ከኔ ጋር የድምፁን ቀንስ ያደረግከው ነገር አግባብ አይደለም ሰጥ አገባ ጀመርን። ሁለታችንም ስሜታዊ ሆነን እያወራን ሞንታርቦ አርቦ መከፈቱ ረሳ ነው። አለፍ ሲልም መከራከሪያ የነበረውን ሐሳብ ቀይሮ የግል ምልከታዊ ላይ ያነጣጠረ ትችት ያወርድብኝ ጀምር። ከዚህ በኋላ ያለው ቃለ ምልልሳችንን ስሙትና እናንተ ፍረዱኝ። በወንጌል ስለምታፍር እንጂ እኔ የወንጌል ስራን የሰራሁት አለኝ። ማን ኤፍሬም በታፍርብኛለህና በወንጌል ታፍራለህ መካከል ያለው ልዩነት የተረዳኋል መሰለኝም ብዬ መለስኩለት። ቆይ ህዝብ በተከፈተበት በመዝሙር ወንጌል መስበክ ምንድን ነው ችግሩ አለኝ። መልሶ ሌላው ይቅር እሺ፣ የከፈትከው መዝሙር አዝማች ምን እንደሚል አድምጠኸዋል? አልኩት። በእርግጥም መዝሙር ብሎ የከፈተው እንዲህ የሚል አዝማች አለው። ይረበሽ ሰፈሩ የጠላት መንደሩ መዘምርኩና ኔ ገና አለኝ ዝማሪ ያለ ይቀጥላል። ገና ዝማሪውን እንደሰማው ቆየት ያለ ታክሲ ውስጥ የማውቀው ነገረኛ ሰው በአደባባይ ላይ ወራጃ አለ ይላል የሚለው ጥቅስ ትዝ አለኝ። ዘመኑን ዋጁ እንዲል ታላቁ መጽሐፍ፣ እኔም ወደዚህ ቀየርኩት። ነገረኛ ጴንጤ በአደባባይ ላይ ይረበሽ ሰፈሩን ይከፍታል። እኔን ተኝ አንዞ ላይ ውስጥ ልሙት እንዲል በእውቀቱ ስዩም ረገጥ አድርጌ እንዲያልኩት በሰላም ሀገር ጸባ ጭር የተገድዬ ፌስቡክ ላይ ከአባባው አንዳሮ እኩል የወንጌል አርበኛ ልባል ነው ወይ? ደግሞም ባለፈው እዚሁ እኛው ሰፈር የተፈጠረ ታሪክ እንዲህ ብዬ ነገርኩት። ሁለት አንድ ግድግዳ የሚጋሩ ላጤ ጎረቤቶች ነበሩ። አንዱ የእኛ ሰፈር ሰው ቤንጤ ሲሆን አንደኛው ደግሞ የሌላ እምነት ተከታይ ነበር። የሆነ ቀን ምሽት የሌላ እምነቷ አማኝ ስለ ራሱ እንዲህ ሲል ይጸልያል። እግዚአብሔር ሆይ እኔ እንደ ሌላው ሰው ሁሉ ሌባ፣ ቀማኛ፣ ነጭ አምላኪ፣ ጩኸታም፣ ይልቁንም እንደዚሁ መናፍቅ ባለመሆነ ያመሰግንሃለሁ። በሳምንቱ ሁለት ጊዜ እጾማለሁ፣ ከማገኘውም ሁሉ መጸውታለሁ። ከኛው ምእመን የሆነውም ቆሞ ወደ ሰማይ ደረቱን ነፍቶ እንዲህ አለ። ጌታ ሆይ እንደዚህ ሰውዬ ያልተማረ መተተኛ ስላላደረከኝ ያመሰግንሃለሁ። ይህን ጊዜ ታዲያ የመጀመሪያው ሰውዬ ደሙ ፈልቶ ኖሮ ከቤቱ ወጣ። የኛው ምእመን ቤትም ሄዶ ሰነዘረበት። የኛው ምእመንም ፈርጣማ ነበርና በስጋ ተገለጠ የማይሆን ቦታ መታው። ስለመታው ያኛው ሰው የእጁ ላይ ሞተበት። ይህን ጊዜ የኛ ሰፈሩ ሰው በጣም አዘነ። ተንበርክኮም እያለቀሰ እንዲህ አለ፣ ጌታን ሳይቀበል ሞተ። ገሎ ነው መመስከር። ከጓደኛ ጋር መግባባት አልቻለም። ተናቁረን ተለያየን። እንደ ጀማሪ ፍቅረኛሞች እንኳን ተመራርቀን አልነበረም። ሐሜት አይሆንብኝና ወንድም ኤፍሬም በቀድሞ ሕይወቱ ባክ ያደረገ ጴንጤ ነው። በቅርብ ነው የተመለሰው። የቤተ ክርስቲያን ሽማግሌ የነበረው አባቴ እንኳን ሳይቀር የኤፍሬም የቀድሞ ሕይወት የጥቃት ሰለባ ነበር። ምክንያቱን እዚህ መናገር ባልፈልግም፣ ከዚያ ጥቃት በኋላ አባቴ ለልጅ የመጽሐፍ ቅዱስ ማውጣት አያስፈልግም የሚል አቋምን ይዟል። እንደ ምክንያት ያነሳውም የኤፍሬም አባት ለልጆቹ ያወጣውን ስምና የልጆቹን ስራ ለንጽጽር በማቅረብ ነው። ወላጅ አባቴ በኤፍሬም አባት ተመርክዞ መጽሐፍ ቅዱሳዊ ስም ማውጣት አያስፈልግም ያለበትን ምክንያት በወፍ በረር ልንገራችሁ። የኤፍሬም አባት አራት ወንድ ልጆች አሉት። የመጀመሪያው ኢዮብ፣ ሁለተኛው አላዛር፣ ሶስተኛው ኤፍሬም፣ የመጨረሻው ደግሞ አብርሃም ናቸው። በእርግጥ አላዛር አሁን በህይወት የለም። እንግዲህ በአባቴ አመክንዮ ከሄድን የመጀመሪያው ልጅ ኢዮብ በረባ ባረባው ቱግ እያለ አቅራቢያ ያገኘውን ሰውሎ የሚደበድብ ተደባዳቢ ነው። አላዛር እንዳልኳችሁ ሞቷል። ኤፍሬምን እንደምታውቁት ነው። አባቴ እንደነገረኝ ከሆነ ኤፍሬም ያልተገላበጠ ቂጣ ማለት ነው። ሁሉም መጽሐፍ ቅዱስ ላይ ከሚገኙት ሞክሺዎቻቸው ጋር ሲነጻጸሩ ይጻረራሉ። አክሎም አባቴ እንደ አሳየኸኝ ከበድ አይነት ስሞችን እንደ ሰውየው ያነዋን ሁኔታ ተለዋዋጭ ስያሜን ስለሚይዙ ወላጅ ቢሰይም ብሎ ይመርጣል። አሳይህኝ ለወግም ይሆናል። ለወግ ማድረግ አሳይህኝም ይሆናል። በእርግጥ እኔ በአባቴ ሀሳብ አልስማማም። አባቴ ይህን ሲል እሱ ያን ያህል የማያውቀውን የኤፍሬም ታናሽ የሆነውን አንገደፊውን አብርሃምን ረስቶታል። አብርሃምን ካየነው የብዙዎች አባት ነው። ተርጓሚው ታዲያ አብርሽ ገና የኮሌጅ ተማሪ ቢሆንም ከተለያዩ እንስቶች የወለዳቸው አራት ልጆች ስላሉት የብዙዎች አባት የማይባልበት ምክንያት ምንድን ነው? ይህን ሀሳብ እዚህ ላነሳ የፈለግኩበት ምክንያት ሰሞኑን ፌስቡክ ላይ ለልጆቻችሁ የመጽሐፍ ቅዱስ ትምህርት ሳሰጡ የመጽሐፍ ቅዱስ ስም መስጠት አቁሙ፣ ትላንት በአብርሃም ተዘርፌ ነበር የሚል ፖስት አይቼ ነው። ስለ ስሙ ከመሰደባችን በፊት አንድዬ ስምና ስራችንን ያዋድልን። አመሰግናለሁ።